በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ወዲያ ያሉ የልውል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ውድ የሁለት ተማሪ ዩቲዩብ ተከታታዮች፣ የምታበረታቱኝ ሀሳብ የምትሰጡኝ እግዚአብሔር አምላክ ያክብርልኝ። ዛሬ እንግዲህ በኩሽና ነው ገባ ያልኩት። ዛሬ እንደውም አወ ገብረ መንፈስ ቅዱስ ናቸው። እንኳን አደረሳችሁ እንኳንም አብሮ አደረሰን ከዚያ ገና መንጣቴ ነው እዛውለን ትንሽ ተራራማው ላይ የነበሩ ጻድቅ አባት እንዲሁም ብዙ ድንቅ ታምር የሚሰሩ በጸበላቸውና እህል ማየውና እዚሁ እናስቀድሳለን ብለን ለምን አንሄድም ተባብለን ደርሶ መርስ በእግር ትላላችሁ ደስ የሚል ነበረ እግዚአብሔር ይመስገን እንኳን አደረሳችሁ ለጻድቁ አባቴ ዛሬ የምን መሰላቸው የምሰራ ኑማላሳያችሁ ስጋ የተፈጨ ስጋ ነው ባሌ ምን አለ፣ ስጋ አምሮኛል ወይም በርገር አምሮኛል ላለና ለምን ውጭ አንበላም ለምን ውጭ አንበላም እያለን ነበረ ሰሞኑን። እና የውጭ ምግብ አትብሉ ማለቴ ሳይሆን፣ ነገር ግን ጸልየን ባርከን መጠቀም እንችላለን። ቢሆን ቢሆን ግን ከውጭ ባንበላ ይመረጣል። ምክንያቱም ምንና እንደምን እንደሚሰራ አንዱ አምላክ እግዚአብሔር ብቻ ነው የሚያውቀውና የማይሆን ከሆነ ጸልየን ባርከን ሰላም ለኪ አቡነ ዘበሰማያት ደግመን፣ ቅዱስ እግዚአብሔር ቅዱስ አያል የሚለውን ጸልየን አማት በንብን በላ ይመረጣል። እጃችን ቅባ ቅዱስ ተቀብተን መውጣት ከቤት ወሳኝ ነው እና ግን እኔ ውጭ መብላቱን ሳይሆን የታየኝ ወይም የደገፍኩት ቤት መሰራቱን ነው እና ሙያው በእጄ እንኳን ቤቴን እንኳን ባሌን ቀርቶ እንኳን ራሴ የአረብም ልጅ ሳበላ ኖር ያለሁ እና ለምን አልሰራውም ብዬ ዛሬ የተፈጨ ስጋ ነው ግማሹን ቀንሸው ነው ኪሎ ነበር። ትንሽ ሞራ ተጠቅሜ አለሁኝ። ምክንያቱም ትንሽ ቀይ ቀዩ ብቻ ሲሆን የሚመረጠው ለክትፎ ነው። ክትፎ ላይ ችግር የለውም ነጭ ባይኖር አሪፍ ነው። ለምን ቀይ ብቻ እንዲሆን ማለት ነው። ግን ይሄ በርገር ስለሆነ ዘይቱ ወይንም ይሄ ጮማውን እንትን እንዲህ ብዬ ነጩንም ተጠቅሜዋለሁ። ወይም ሲፈጭልኝ አይን እያየ አስቆርጬ ጸልዬ ከዛ ነው ያስፈጭብት ራሱና እስካሁን ይህንን፣ ወደ አሰራሩ እንሄድ። ዛሬ በርገር እንዴት እንሰራለን የሚለውን የምጠቀመው እና የማደርግበት ይህ ጨው ነው። ይሄኛው እርድ ነው። ይሄኛው ደግሞ ሚጥሚጣ ወይም እንትን ነው። ዘይትንና መከለሻ አለኝ። በአንድ ጋር እንደዛ አድርጊያቸዋለሁ። ነጭ ሽንኩርት አለ። ይሄኛው ነጭ ሽንኩርት ጫው፣ መከለሻ፣ ሚጥሚጣውንና እርዱን አንድ ላይ ተጠቅሜ ዘይት አላረኩም። ዘይት አረግበትና ይህንን ቅመሞች አረጌ በአንድ ላይ ቀላቅላቸዋለሁ ማለት ነው። በዛ አጋጣሚ እናቶች የሆናችሁ ልጆች ያላችሁ ብዙ ጊዜ ይህን ምግብ እንትን ይላሉ፣ ይወዳሉ። እና ከዚህ ሁሉ ወይንም በውጭ ከመጋበዝ ይልቅ ችብሱንም እንደገና እርጥቡንም የተለያየ አሁን ድንቹን ገዝታችሁ ደግሞ ቤት በመስራት የቤት ምግብ ብትሉ ይሻላል። አንደኛ በጣም ውድ ነው። የሚገርማችሁ አንድ በርገር አራት መቶ ብር ነው፣ አንድ በርገር ማለት ነው። ላውም ለአንድ እንኳን አይደለም ለወንድ የሚገርማችሁ ለሴት እራሱ አያጠግብም። ያበርክር ማለት ነው ዘይት ነው ያደረግኩት። እንኳን ለወንድ ላይ ለሴት እራሱ አያጠግብም እና ቤት ከሆነ ቢያንስ ግማሽ ኪሎ እንኳ ብትገዙ ያ ብዙ ይወጣዋል። እና ደግሞ የቤቱን በረከትም አለው ጣዕምም አለው። ደስ ብሏችሁ በጽዳት እየተሰራ እንደሆኑን እያወቃችሁ ደስ ብሏችሁ ውስጣችሁ ደስ ብሎ ትበላላችሁ እና የውጭ ምግብ ብዙ ባንደግፍ እላለሁኝ እኔ። በጣም ካልተቸግሩ ምናልባት በበላይ ውጭ ዳቦ ወይ ባስቲ ወይ አሳምቡሳ በአማራ ጊዜ ከዚያ ውጭ እንደዚህ ውጭ አንዴም በቃ ከመጣው እንዳልበለበት አንድ ጊዜ ነው ስጋ የጋበዙኝ። ላሁም አንድ እህቴ ባለፈው ለሰርግ የመጣች አንድ እህቴ ሳልጋብዝ አልሄድም ብላኝ እግዚአብሔር ይስጣት ስጋ የጥብስ ስጋ የሸክላ ጥብስ ማለት ነው ተጋብዣለሁኝ እና የማረሰው እሱን ነው ብዙ ጊዜ። ያው ቤት ታውቃላችሁ። አረብ ሀገር የሰራ ሰው ልምዱም ስላለን ሙያውም ስላለን ከውጭ ምግብ ይልቅ ቤት ነው ብዙ ጊዜ የምንመርጠው እና ደግሞ ወት በጣም ደስ ይላልም ሽታው በስማም ጊዜ ሽታው ራሱ በጣም ነው እንትን የሚለው። እንግዲህ ይሄ ለብዙ ይወጣዋል። ከውጭ ከመግዛትና ውጭ እንትን ትንሽዬ ቢያንስ ድንቿ ራሱ አምስት አስር ወይም ትንሽዬ የምትበተን ድንችን የሚያደርጉ ከዳር ውስጡ ያው ስፔሻል ነው። ደስ ይላል ግን ስታዩት፣ ስትበሉት ግን አያጠግብም። ስለዚህ በቤት ሁለት ሶስቱን ሰርቶ መጠቀም ይቻላል በነፃነት ማለት ነው። እንግዲህ እንደዚህ ቅመማ ቅመሙን ካዋዋድን ምን እናደርገዋለን? ትሪ ላይ እንጠፈጥፍና በረዶ ቤት ወይም ፍሪጅ ውስጥ እናስገባውና ያ በረድ ሲልልን አሁን ዛሬ አቡ አደለሁ ከዛ ቆይተን ስለመጣን ስራ ስለረፈደበት እንዲሁን የወጣው ትንሽ ቀመስ አድርጎ እዛ ፀበል ጠጥተን ምናምን ስለመጣን ለምሳ ርቦት ስለሚመጣ ምሳ ከመጣ ምን አለ፣ ይሰራለታል። ካልመጣም ለራት ይሆናል። ብዙ ጊዜ ደግሞ እሱ ምግብ አይበላም፣ ግን እየወፈረ ነው። የሚገርማችን ነገር በጾም የለመደ ገላ ትንሽ ነገር ከበላ በዛው ዝግት አድርጎ ነው የሚውለው። የሆነ ነገር ጠዋት ከቀመሰ ማታ ነው የሚመጣው። ማታ ደግሞ ሲመጣ ከስራ ምግብ፣ የሆነ ነገር ከበድ ያለ ምግብ አይፈልግም። ቀለል ያለው ወይም የሚጠጣ ጁስ ነገር ጠጥቶ በዛው ይተኛል። ግን ሰውነቱ በጣም ጨመረ። የሚገርማችሁ በጣም በፊት የሚከሳው እኔን አገኘት ይሁን አላገኛት ይሁን መሰለኝ። እንግዲህ እሱን እንጠይቀዋለን ሲመጣና፣ ከድሮ የተለየ ምግብ የለኝም ይላል እሱም። እንደምታው ኖርማል፣ እኔ ሴቷ እንደምበላው ነው የሚበላው። ወይ አንዴ ሲበላ በጣም አብዝቶ ይበላና ቁርስ፣ ምሳ፣ ራት የለም። በነጋታው ደግሞ ይጠብቃል። በዛ ሰዓት እና አበላል ላይ መጥፎ ይመስለኛል። እርቦ እርቦ አብዝቶ በልቶ ከዚያ ወዲያ በቃ ከይህ ሁሉ ቁርስ፣ ትንሽዬ፣ ምሳ፣ ራት ቢዘለል ችግር የለውም። እሷ አንዴ ካገኘ አለቀ ነገሩ። ዞር ብሎ ያ ነው እንደዚህ አይነት ነገር ነው ባህሪው ለምን እንዳላቅም እዚህ ትሪው ላይ ጠፈጥፈዋለሁኝ በበርገር ቅርጽ በበርገር ቅርጽ እያረግኩኝ ያያችሁ ሽታው ግን ደስ ሲል ብስማ የነጭ ሽንኩርቱን ነጭ ሽንኩርቱ ዝንጅብልና እንትን ልጠቀምና እፈጫዋለሁ አብሬ ማለት ነው ቅልቅል አረግና ፍጭት አረገዋለሁኝ እኔ እንዲያውም እንትን ልጠቀምበት እንዲብዬ አስቤ ነበር ትንሽ የዱቄት እንደዚህ ፈራ የሆነ ፍርክስክስ ይል መስሎኝ ትንሽ ዱቄት አረግበታለሁ ብዬ አስቤ ነበር፣ ግን አላለም። ስጋው በደንብ የተፈጨ ስለሆነ እንትን አላለም። ፍርክስክስ አላለም። አሪፍ ነው። ቅመማ ቅመሙም እንትኑም ሲል ያዛርጎታል። እና እንደዚህ አድርገን በርገሩ ሲጠበስ ደግሞ እናሳያችኋለን። ከውጭ ከመብላት ቤት ለምን አንሰራም ብለን ነው። ስልክ በጣም እየተደወለ ነው ወይስ እየተደረገልኝ ነው፣ ያልመለስኩላችሁ ዝክር ምናምን ስላለኝ እየተሯሯጥኩ ስለሆነ ነው። በያላይ ደግሞ ሳትጠይቁኝ ብር የምትልኩ እባካችሁ፣ እባካችሁ አልቻልኩም። እውነት አልቻልኩም ማርያምን ከምሬ ማለት ነው። እና በዚህ ቅርጻ ሲይዤዋለሁ ምን መሰላችሁ፣ አሁን የራሱ እየተደወለ ነው። የሁላችሁ እዚ ጋ ሳይለንት ስለሆነ ማይሰማችሁ። እሺ፣ እና ምን መሰላችሁ፣ አንድ ሰው ብር ይልክና፣ ሰላሳም ይሁን ሰላሳ አምስት ይሁን ሀያም ሺህ ይልክና፣ አስራ አምስትም ሺህ ይሁን ይልክና፣ ምን ያደርግላችኋል ለከሌ ደብር ሁለት ሺህ ለከሌ ደብር ሁለት ሺህ ለከሌ ደብር ሁለት ሺህ እያሉ እስከ ሶስት ሺህም እያራጉ ያከፋፍሉልኛል ያ ደብር እንግዲህ። ማክሲመም አንድ ሰው ከአምስት ደብር በላይ ያዘኛል። እኔ ደግሞ አንድ ሰው ነኝ። በላይ ዝክር አለ፣ ያበሻ ልብሶ የመቆረቢያ ልብሶ አለ። ያ ያን ሲሆን እንዴት ላዳርስ? ትናንትና ፖስጣ ቤትም ዲኤችኤል ደሞ አለ። ዲኤችኤልም ነው ውዬ የመጣሁት፣ ሙሉ ቀን። የሚገርማችሁ ተትናንት ወዲያለት በጣም ደክሞኝ፣ እሁድ ቀን ማለት ነው መምህር ግርማ ጋር መንፈስ ተሸኘልኝ። እሱን ደግሞ ስለሱ እናወራለን። ቪዲዮ ከተለቀቀ ታወታላችሁ፣ ካልተለቀቀም ደግሞ እስኪ እኔ እናሽ ሆነን ምክንያቱም እኔ ሙሉ ለሙሉ ነው የሚሰውረኝ ሀፋፋ ያደርገኝም እና ማን ነው ምንድን ነው እንዴት ተሸኘ የሚለውን አብረን ከእሱ ጋር እናወራለን። ያው ከታማሚው ልቅ ሰሚው ይሻላልና ለማንኛው ከእሱ ጋር እናወራችኋለን። እግዚአብሔር ይመስገን። ከስርዓት የፈታኝ አምላክ መድኃኔዓለም ይክበር ይመስገን። በመቀጠል ከዛ በፊት ደግሞ እንትለት ማለት ነው ቅዳሜ ዕለት የሚገርማችሁ አካኳር ሴማ እንደገና ደግሞ ሽንቁሩ ሚካኤል በዚህ ጋ ነው እያሉ ደክሞኛል ብዬ በዛ ሳልደርስ አካኳር ሴማ የምትባላለች ላይ ከንጠጡ በላይ የሚገርማችሁ ኦሮሞ ክልል ላይ ነው፣ ከንጠጡ በላይ ናት። እና እዛ ሄጄ ከዛ ስመለስ እስከ ሽሮ ሜዳ ራይድ አገኘሁና ከሽሮ ሜዳ ወደ አካኳር ሴማ ከዛ ደግሞ ወደ ሽሮ ሜዳ መለሰኝና ከሽሮ ሜዳ ደግሞ ስመጣ ያዘዝኩት የሀበሻ ልብስ ነበረ የስንት ጊዜ ሰው በጣም ሲጨቀጭቀኝ ነበረ። እሱን ደግሞ ተቀብዬ ወደ ቤት በግል በእንትን ማለት ነው በሪያድ ስሄድ መሬ ስመጣም በሪያድ እና በቃ ነፍሴ ልትወጣ ልኳቸው የወጣው ፀሐይን ነው የሚያልቅብኝ። ትናንትና እናንትና ሙሉ ቀን ያለ እረፍት መደዳ ሙሉ ቀን ሙሉ ቀን ሙሉ ቀን ነው በቃ ለመላላክ እየሄድኩኝና በቃ አልቻልኩም። አንደኛ ወጪ አለ በጣም የሚከብደው፣ ሁለተኛ ደግሞ የሚገርማችሁ ነገር ፀሐው ፀሐይ እንዳይመስላችሁ ይው ጠቆርኩኝ። እንዲህ ነበርኩኔ አልነበርኩም ግን። እናቴ ራስ ስታይ ስታይኝ፣ ኧረ ተይ ልጄ፣ ግን ተይ ትላለችና በጣም እየጠቆርኩ ነው። ይሄ ሁሉ ምንድነው ሙሉ ቀን የሚውልብኝ ፀሐይ ነውና፣ በቃ አሁን ምን ወሰንኩኝ፣ እንደውም ጠዋት ላይ ለሱ እያልኩት ነበረ። ወደ ጻድቁ ስንሄድ እንደው ጻድቁ አባቴ ቢያሳኩልኝ፣ በቃ ሾፌርና መማር አለብኝ እያልኩ ነበረ። በቃ የቤት መኪና ከሌለ እንደዚህ ለረድ ለታክሲ፣ በዛ ላይ ሙሉ ቀን ሁለት ሶስት ሶስት ቦታ አራት አምስት ቦታ እንደዚህ እያዘዛችሁ ለኔ መዘኑልኝ፣ ቢያንስ እንኳን መኪና ቢኖረኝ የጋዝ ሞልቼ ወይ ሾፌራ እንደዚ ይዤ እኔ እንኳ ባልችል የትም ቦታ በቃ በአንድ እግር የትም ቦታ ደርሰን መምጣት እንችላለን። ለምን በነፃነት ትንቀሳቀሳላችሁ። ታክሲ ሰልፉ ኬት ስኬት ይመስላችኋል? እዛ ፀሐይ ላይ ኬት ስኬት ተሰልፈን ነው። ያ ደግሞ ሲደርሰን ደግመን ሌላ ጋለም። ለምሳሌ ከዚህ መገናኛ ለመሄድ ተሰልፌ ነው። ከመገናኛ ደግሞ ወደ የትም ሊሄድ ወደ ሽሮ መደም፣ ወደ የትም ቦታ ሊሄድ ደግሞ ተሰልፌ ነው። እዚያም ሲሄድ ደግሞ እንደዚያው በቃ ቶሎ ማታገኙበት መንገድ ላይኖር ይችላል እዛ ፀሐይ ላይ እዚያ በረሃ ላይ ያስቡት እንግዲህ። ና በጣም ከባድ ነው። ሰልፉ ራሱ ግፉ ነው። በያ ላይ ደግሞ እንደዚ ሀገሩን በደንብ ስለማላቀውም አሹ ራሱ በጣም ይፈራል። በቃ በያ ላይ ደግሞ የሰው የመልእክት ብር ይኖራል። ስልኬ ላይ አካውንት ሁሉም አለኝ፣ ንግድ ባንክ ያባየ ምኑም። እዛ ላይ ደግሞ አፕሊኬሽኑ ስላለ ስልክሽ ቢጠፋ በኋላ ላይ ያንን ብር የማውጣት እድል ይኖራቸዋል። ስልኩ አደለም የሚያጎዳው፣ በይበልጥ እዛ ውስጥ ያለው ንብረት ያጎዳሻል። የሰው አደራ ምናምን ይለኛል እና ለነፍስሽ ሳትፈሪም ወይ እባክሽን እያለ እንትን ይለኛል ማለት ነው። ይቆጣኛል፣ ደግሞ ይበልም በቃ በተለይ ርቀት ቦታ ሁ እንደዚ ማቃቸው ማቃቸው። ቅርብ ቅርብ ቦታ ከሆነ ችግር የለውም። አንደኛ እቃቸዋለ፣ ሁለተኛ ደግሞ እንደውም መቤት እየጠበቀችኝ እንጂ በእኔ መጠንቀቅ አይደለም። ሌባው የሚገርማችሁ በቁማችሁ ያፈዛል፣ በቁማችሁ እኔ ግን ክብር ለድንግል ማርያም፣ ክብር ለመድኃኔዓለም በእውነቱ ማለት ነው እንኳን ተሰርቄ አስቀምጨው ረስቸው ሄጀ እንኳን አረረሳሽ ተበይ ከአንዴ ሁለት የተሰቶኛል። ስልኬ ሙሉ ስልኬ ይ እንት ዲጂታል መታወቂያ አንዲ መታወቂያው እያንዳንዱ ሙሉ ሙሉ አድራሴ ዛ እስጥ ሆኖ ሁለት ስልኩ ባለፈው እንደ ሜዳውት ክርስትና የሄድኩ ጊዜ ሙሉን ቦርሴን ጥየው ነበር። በጣም ብዙ ብር ነበረበት። በመቤቴ አትለውጥ ስትለኝ ስልኬ ምብርሃንን ያመሰገነበት የስደት ስልኬ ስለሆነ ሙሉውን ነ የተመለሰልኝ በቃረኔ ይዝጋጣልሽ ብሎ ያንን ከነ ሻንጣዬ ቦርሳዬን መለሰልኝና በጣም ተገረምኩ። እመቤቴን አመሰገንኳት። አሁን ከወዲህ በቃ ማንኛውንም ሳይ እንደሱ አይነት ጫማ የሚጠርግ ልጅ ነበረና ማንኛቸውንም ሳይ በቃ ያለኝ እንትን አክብሮት እንዴት እንደማበረታታቸው ለምን እንዲህም አይነት ቅኖች አሉ። ደግሞ እግዚአብሔር አምላክ ገንዘባችሁን የአስራት ገንዘባችሁ የወጣበትን በላባችሁ በወዛችሁ የተገዛውን እግዚአብሔር አይለውጥም። እኔ ያላግባብ ብሬ ለውጦብኝ ያቅም አውቄም ሰጥቻቸው ላኩሉ ብዬም ሆነ እነሱም አጭበርብረውም ወስደውም ሆነ ዞሮ ዞሮ ዞሮ ተመልሶ ይመጣል። በቃ እሱ እኔ ያሳልፍ የምሰጠው ለእግዚአብሔር ነው። አንደኛ አስራት የወጣበት ገንዘብ ነው፣ ሁለተኛ በረከት የሰጥሁበት ነው። ላቤን አትለውጥብኝ ስላሴ አባቴ ላቸዋለሁ። እነሱም ክብር ለነሱ ሲሆን ለውጠውብኝ አያውቁም እና ይኸው እየጠፈጠፈ እንደዚ ላውራችሁ ብዬ ነው። ስለዚህ ብር ስትልኩ ዝክር እሺ፣ የአበሻ ልብስ እሺ አንድ ቦታ ደግሞ ስጭልኝ እሺ። ግን አምስት ስድስት ሰባ ስምንት ቦታ ለእናንተ ከሄድኩኝ በቀን የማስተናግደው ስልክ ው በእናንተ ጋር እንኳን እያወራ ስንት ስልክ ነው የጭሆው፣ በቀን የማስተናግደው ስልክ አለ። አንዱ ዝክር ስጭልኝ፣ አንዱ ጥላ ስጭልኝ። እርግጠኛ ነኝ አውቃለሁ እኮ ስደት ላይ ስላለው ገብቶኝም ነው የእናንተን የትዛዛችሁን ያሰባችሁትን እንደማይደርስላችሁ ስላወቅኩኝ ነው። ይህንን እንትን እምለውና ግን ያው አሰብ እያደረጋችሁ ለኔም በተለይ አሁን እንዳልኩት መኪናውን ከተለማመድኩኝ እንደ ምንም ብዬ ተላልጬ ያለኝንም ትርፍ ነገሮችንም ሸጬ መኪና ገዛና እዛ ያን ሰዓት ላይ እንደ ልቤ ለመንቀሳቀስ የታክሲ ሰልፍ አይኖርብኝም። ጋዝ ሞልቼ እንደውን የራይድ እንኳን አላስከፍልም። ቢያንስ እንኳን ጋዝ ከሞላችሁልኝ የትም አዲስ አበባ ጫፍ ደርሼ ተመልሼ ምንላለው በነፃነት ቤት ይፎ ይላለው፣ ያለመጋፋት ማለት ነው። እና በጣም ከባድ ነው። እና እግዚአብሔር አምላክ እስኪ እሱ ያውቃል መድኃኔዓለም ሰው ያስባል፣ እግዚአብሔር ይፈጽማል አይደል የሚባለው? እሱ እንደፈቀደ ይሁን። እኔ ሀሳቤ ያ ነው። ለምን መሰላችሁ? አልቻልኩም በቃ፣ ማድረስ አልቻልኩም። አሁን ራሱ ዛሬ ለጻድቁ አባቴም እየተላኩት ነበረኝ፣ ለአቡነ ሐራ ድንግል፣ ለብዙ አባቶች በቃ ግን እንዴት ሊሄደው እንጦጦ ማርያም ዘንድ በዓታ ማርያም ዘንድ በዓታ ማርያም አለኝ፣ አልሰጠዋት የእንጦጧን፣ እንዲሁም አካውንቷን ፈልጌ በአካውንት ትራንስፈር አደረግኩኝ። ምን ላደርግ በርካታ ብር ነበር። ስጭልኝ ያለችኝ ሄጄ መስጠት አቃተኝ። በቃ ጊዜ ጠፋብኝ ጊዜ አጠረኝ፣ እና እንዲያውም ቤት ያታቀው የለም። በምክንያት ደጅሽን ብረግጠው ደስ ባለኝ፣ ግን አልቻልኩም ብዬ አንቺ ታውቂዋለሽ ችግሬን ብዬ ላኩት በአካውንቷ። ትክክለኛውን አካውንት ከደብሩ ተቀብዬ ማለት ነው። እዚያ የነበሩ ልጆች ጓደኞች ነበሩኝ፣ እና ከባድ ነው ወይ ደግሞ አካውንት እኮ ኖሯቸው እናንተ ለየብቻ መላካቀቷችሁ ከሆነ አራት አምስት ደብር ላይ አካውንቱ ካላችሁ ያንን አካውንት ተጠቅሜ እኔ እዚህ ቁጭ ብዬ መላክ ነው። ለኔ አይጎዳኝም። የትም አስር አስራ አምስትም አካውንት ላኩሉ ችግር የለብኝም። ቁጭ ብዬ ትራንስፈር እያረኩ ደረሰኙን እሰጣችኋለሁ። ግን እንደዚ ወስዶች ስጭልኝ የሚለው በተለይ አራት አምስት ደብር ሲሆን ከዝክር ውጭ እና ስዕለት ምናምን ያለባችሁ የአንድ ደብር ችግር የለውም። ቃሌ ነው አደርሳለሁ። ግን አንድ ላይ ልካቸው የከሌ ከሌ ከሌ በተለይ ባለፈው አሁን አንድ ዕለት ለአምስት ደብር ነው። በጣም ሩቅና ሩቅ ናቸው ደብሮች። ደግሞ ለአምስቱም ደብር ጠዋፍ ሻማ፣ ጠዋፍ ሻማ። አስቡት እንግዲህ ያንን መግዛት ትታችሁት፣ ያንን አስታውሳችሁ መስጠት። እስካሁን ደግሞ የስላሴ ቀርቶኛል። ስላሴ በጣም ሩቅ ነው ያሉት የሚገርማችሁ። እና የስላሴና የህፃኑ ቅዱስ ቂርቆስ እዛ ነው የሚገኝ ብለ የእነሱ አሁን ዘቤብ ና ሕፃን አልተሰጠም እስካሁን። ስንት ወሩ፣ እንዴት ሊሄደው፣ በምን ሊሄደው? እሱን ባየሁት ቁጥር እኔ ልቤ እንዴ ነው የሚጠዘጥዘኝ በቃ ለምን ከባድ ነው? አደራ ከባድ ነው። ለማንኛው ይህንን ይመስላል። እያወራን የሰራ ነው በርገር ትላላችሁ። ፊርጅ ውስጥ ዶለው እና ና ትንሽ እንትን ሲል በኋላ ስንጠብሰው ደግሞ እናያለን። አያምርም እንግዲህ ከግማሽ ስጋ ብዙም አይበልጥም ይሄኛው። የተወሰነ ላውም ቀንሸለታለ፣ ሙሉ ኪሎ አይደለም። አስቡት እንግዲህ ስንት ወጣው? ሰባት ሙሉ ኪሎ ቢሆን ብዙ ይወጣዋል ማለት ነው። ያን ገዝቶ ሙሉ ፋሚሊ ላለበት ሰው በደንብ አጥግቦ መብላት ይቻላል። ሰላሙን አበዛውባቸው። በቀጣይ እንገናኝ። ሰላም እግዚአብሔር ከሁላችሁ ይሁን። እንደምን አላችሁ? ዛሬ እንግዲህ መሸ። ይኸው ሳይመጣ ይህም ሰው ለራት ሆነ ማለት ነው። ይህን ይበል ምንጣጣው፣ አንድ የቁጭ ካለ መነሳት አይወድም። ይህ እንቲማት የሚያዘጋጁት እንትን እየሰራው ነው፣ ዶሮ እየሰራው ነው። አንድ ጓደኝ ይሄ የ11 የ12 ዓመት ጓደኝ፣ የወንድሟ የወንድማ ሚስት ርጉዝ ነበረች ልት ወልድብኝ ነው እያምሮት ሳልላት እና ያው እሷን ለማየት ስለሚሄድ ነው ይሄ ደግሞ ቲማቲም እንደዚህ ይወዳል። ደሞ እሱ ከውስጡ በርገሩ ላይ ሽንኩርትና ይህንን እንዲሁም ከሰላጣውም ትንሽ ጎን ነው ሳይበዛ ልበላቸው። ትንሽ ለምን ያው እሱ እየወፈረም ስላስቸገረም ምን አደረግኩኝ፣ አነስ አድርጌ ድንች። ድንች በጣም ነው የሚወደው በጣምም ተወዷልም በጣም ነው የተወደደው። ኪሎ ወደ ስንት መሰላችሁ? ከአምሳ ብር በላይ ነው ኪሎ። እና አሁን ምን አደረኩኝ? እኔ አንድ ሁለቴ የምትጠበስ ሳነሳረኩና ብዛትም ዘይቱም ስለሚይዝ ውፍረቱም እያስቸገረ ስለሆነ እንደዛ አድርጌ፣ እግዚአብሔር ይመስገን። ደሞ ዋና ጤና ነው። ያው እንደዚህ እየሰራ ነው። ምቻችንን ለሁለቴ ነው የምትሆነው። እዚህ ጋ ናት ዶሮዬ ማለት ነው፣ ያሳያችሁ። እንዲህ ሽንኩርቱ በጣም ተቆላልቷል። የሙጥጥ ስኪል ድረስ እንግዲህ የሚቀረኝ ዘይቱን ምኑን ምኑን ማድረግ ነው። በደንብ ሞቷል እና አላየዋትም ነበረ። እንግዲህ ያው ዩቱብ ላይም በፊት ወደ ታች ወረድ ካላችሁ ታውቋታላችሁ። ጓዴን የስደት ነው። በስደት የተገናኝናል ዘር ብሔር የማይለየን እና እስከ ሙሉ ቤተሰብ ነው የተዋወቅ ነው። ልሰርጌንም በደንብ ነው ያደመቁልኝ። ስጦታም ደግሞ የሰጡኝ የዳቦ መጋገሪያውን እነሱ ናቸው እና እርጉዝ ስለሆነች ሳትወልድብኝ ብዬ ነው። እንግዲህ ጎን ለጎን እችንም ሰራ ሰራ እያረኳት አብረን በርገራችንን ሰርተን ገና አልጠበስኩትም። ምክንያቱም እሱ ከስራ ትንሽ ስለሚያመሽ እስከዛ ለዘገጃጅ ብቻ ብዬ ነው። ድንቹንም ምኑንም እና ሞያ ተማሩ ትላላችሁ። ሰላማችሁ ይብዛ። ኑልኝ በርገሩ ላይ ነው እንግዲህ ሙሉቀን ሲደግምበት ሲደክምበት የዋልኩት ከቻፑን አርገ ከቻፑ አርጌበት አለኩ ዋው በርገር ታቁታላችሁ? ዋው በርገር መገናኛ ጋር ዋው በርገር የሚባል ነበር አይደል? እንግዲህ እስኪ ሁላችሁ ደግሞ የሀገሬ ጠላ ትላላችሁ፣ የናፈቃችሁ ጠላ ኑማ፣ ቀልግዳላቸሁላ፣ ማወራረጃ ነው። ኑማ ጠጡ። እንግዲህ ከቢራ የሚሻል ጠላ ነው። ሎሚ እንትን ያለ ነው። መጀመሪያው ላይ ብታወት ነበር ቀዝቀዛ አለው፣ ግን ቀዝቀዛ እና ይኸውላችሁ፣ እስኪ ቅመሰው። እስኪ አንዱን በርገር ጠቀዘቀዘኝ። የአንተ ጥርስ እንደው መቼ ነው የሚሻለው? በርገር የሚባለው ነው። አልተቆረሰም ገና ለሁለት እንኳን። እንግዲህ ቤት እየሰራችሁ እንደዚህ ብሉ ከውጭ ከመስራት አይጣፍጥም። በጣም እንዴ ነው በርገራ? አራት መቶ ነው ያስከፍሉን። አሁንማ ስጋ ተወዷል። አራት መቶ ይገኛል። እንዲያሆን በዚህ ስጋ ውድነት መልካም ራት ብለናል። እንወዳቸዋለን። የዛሬ ውራት ይሄን ይመስላል።